እንዴት አመሻችሁ? ቅቅል የሚም ለምር በዚህ ሰዓት የሚያስፈልገው ስለብርዱ። ሁሌም ከእንቅልፌ የምነቃው አስራ ሁለት ሰዓት ሳይሆን ነው። በተለይ ከሰኞ እስከ ዓርብ ባሉት ቀናት በጊዜ ነው የምነቃው። ቢሆንም ከኔ ቀድመው የሚነቁ ሁለት ወንድሞች አሉኝ። እነሱ ሰራተኛ ናቸው ከቤት ሲወጡ ግን ሁሌም ይጸልያሉ። ጸሎት ሚሏችሁ፣ ጸሎት! የሚገርም ጸሎት። ከሞቢል ፒያሳ ያጠላ መንፈስ፣ ከሞቢል ኤስኤስ ሳውዝ አጅብ ጊዮርጊስ ያጠላ መንፈስ፣ ሳንሰራ ቻርጅ የሚጽፍ መንፈስ ይወጋ፣ አሜን! ይነቀ፣ አሜን! ጌታ ለእኛ ለኛ፣ ኮንትራታችንን አትርሳ፣ ከክፉ ትራፊክ ሰውረን፣ አሜን ይሉና ወደ ስራ። ያው ለድሃ ልጅ ከክርስቶስ ቀጥሎ ተስፋው ሙንጃ ፍቃዱ ነው። ያው እኔም በቅርብ መቀላቀል አይቀርም። ኢንትራንስ አልመጣልኝም። ለነገሩ እንኳንም ቀረው። ዩኒቨርሲቲ ራሱ የጦር ካምፕ ከሆነ ቆየ። የተመረቁት ራሱ ሰፈር ድድ ማስጨላይ ናቸው። ያለወትሮዬ ግን ሐሙስ ቀን ለጠጥኩት እንቅልፍን እንቅልፍ ቢሏችሁ እንቅልፍ። አቤት የሚገርም እንቅልፍ ነበር። እንደውም የተስፋይቷ ምድር አሜሪካ ሳልገባ ይቀራሉ ብላስ ነው? በህልሜ ምን ያደርጋል፣ እንደኛ ሰፈር ውሃ ተቋረጠ እንጂ ተርሳተ። ምን ይሉታል፣ የሁሉ ሰዓት መተኛት ብላ ምን በመሰለ ማማሳያ አንድ ጊዜ ጀርባ ስትመታኝ፣ እንደ ምንድን ነው ማዘር፣ ደንብ አስከባሪ ነው የምትመስለው። ስማ፣ የዳሊስ ሲሰራ እንጂ ሲተኛ አያምርበትም። በልተነሳለች አቦ ምንድን ነው፣ ምን አለበት ብተኛ? አንተ ልጅ ዋ አንድ ብያለሁ ስትለኝ፣ እኔ ሁለት ሰዓት ብዬ ብድግ። ስማ ምን የመሰለ ቁርስ ሰርቼልሃለሁ፣ እሱም በልተህ ለአክስቴ የምታደርሰው እቃ አለች በልታ ጠባ። እኔም ተነስቼ ታጥቤ ወደ ቁርስ፣ አባቴ ገበታ ላይ የሚቀርብ ነገር ክቡር ነገር፣ እርሱም ገበታና እኔ ቁርሴን ስጠብቅ፣ ግን በሚያሳዝን ሁኔታ ሽሮ አረ እንዲ ሽሮ ነው ወጋው? ሽሮ? ማዘርም በሹፈት አይን እያየች የዘንድሮ ልጅ እንደምትወጉት ነገር አታውቁም። አሁን እሺ፣ እንዴት ምግብ ይወጋል? ሽሮ አረ ይታይ እንደው በዚህ ጊዜ የተሰጠ መብላት ነው። በዚህ ኑሮ ወድነት ዘይት፣ ጨው ስኳር ጤፍ። አረ እማዬ በቃ ጠገብኩስ። ጨምሪ ብትል ነው ማይሆነው እንጂ ከጠገብክማ ችግር የለውም። ቆይማ ይዘህ የምትሄደው ነው ቃል አስተካክልለህ እስከዛ። አንተ እህ እንደ ዳጥር ጣል ጣል ያለው ፀጉርን የተጠቀለለውን አበጥሯለች በጥሮ አለች። ያው ክስትን ታቄለ ሸሚዝን ሰክሰክ ሰክሰክ አድርጓለች። እኔ የምለው ቆይ ግን እህትሽ በደርግ ጊዜ ወታደር ነበረች እንዴ? አንተ እህት ነው እንደዚህ የምትለው አለች። እና ወደ ጓዳ ገባችና እ የሚሄደውን እቃ አስተካከለችው። ጸጉሬንም እንደ ምንም አበጥሬ እቃዬን ተቀብዬ ከትራንስፖርት ጋር ወጣሁኝ። ጉዞ ወደ አክስቴ ቤት። ልክ የቤታችንን መዝጊያ እንደዘጋሁ ከጎን ግቢ ቃሉ እየተበሳጭ ወጣ። እንዴ ምን ነው ቃሉ? ስለው ተወይም በናት ምን ነው አረ ወይኔ መበላት አባት ማታ ሚገርም ቀመር ቆርጬ ይታይ። እንግዲህ 50 ሺህ ብር ነበረ እኮ፣ ወይ ምን ቤት አምስት ሺህ ብር እኮ ለቸርች ነበር። እሺ አባት ማታ ቲቪ እያየ የእግዚአብሔር ሰው ይጸልያል። በእጃችሁ ያዛችሁትን ነገር ሁሉ ከፍ አድርጎ እንጸልያለን ሲል ማዘርና ፋዘር ዘይትና ውሃ፣ እኔም ያለኝን ቀመሬን ብድግ አርጌት ይሁዳ ቲቪው ጋር አስጠግቼ የእግዚአብሔር ሰው ይጸልያል። አሜን ስል ይሁን ስል አሜን ስል እሺ ሆነ ስል ምን ያደርጋል? በአንድ ጨዋታ ተበሏል። አምስት ሺህ ብር እኮ ለቸርች ነበረ። ኦኬ አስራት መሆኑ ነው አልኩት። እንዴ ስራ ነው አባቴ፣ ሰው ያለውን ነው አባቴ። አንተ ጥሩ ላይ ነህ እኔ ምለዋል። አስር ብር ይዛለን እንዴ! አረ ሚገርም ቀመር የዛሬን ብቻ ነው። አረ እኔ ራሱ ለባጃጅ ነው ያለኝ ብዬ አባቴ ደህና ዋል ብዬ መንገዴን ቀጠልኩ። ሰፈር ሰው ታምረኛ እኮ ነው፣ ይገርማል። ይህንን ብቻ እያሰብኩ እያወራው ሲል ከፊት ለፊቴ ወይዘሮ ስንዱ ፊት ለፊቴ ተገናኘን። እሰይ እሰይ እሰይ! አሁን ገና አገልጋይ መሰልከን። እንዴ ስንዱ ምን ነው ጸጉሩን አበጠረ አገልጋይ ይመስላል። አላየም እንዴት የታችኛው ሰፈር እንዴት ሁሉም ጸጉራቸውን አበጥረው እንዴት አይነት አገልጋይ መስሎ፣ በቃ ያበጠረው ሁሉ ዘንድሮ አገልጋይ ነው እንዴ! አረ ስንዱ ነገር ፋሽን እንዳይሆን የፈረዘ ተበላ በሉኛ። አንተ ልጅ አታነካክልኛም እሺ? ግን ወዴት ነው? አይ ተልኬ እዚህ አክስቴ ጋር አይጥሩም። እና በየትኛው መንገድ ነው የምትሄዱ? በትልቁ በትልቁና ጎሽ፣ እንደዛ ከሆነ እስቲ የእጅጉ ቸርች ፕሮግራም ከጀመረ ምልክት አድርግልኝ። እንዴ ቆይ ግን ስንዱ የቸርቹ ስም ምንድን ነው አልኩኝ። እኛ ምን እያዝልናል ብለህ ነው ብቻ ምን አለ ማጣ ቸርች፣ ምን እያዝልኛል ብለህ ነው ብቻ። እኛ ስለለመድነው የእጅጉ ቸርች ነው የምንለው። አቤት፣ እሱ ይጸልኝ ይሳካልሃል፣ ይሆንልሃል፣ ትለወጣለህ እንደውም ያኔ ልጆች መጥተው ለኢንትራንስ ሲያጸልዩ ላንተም ቢጸልይ አትወርቅም ነበር። እኔ ተወኝ ብዬ እኔ እሱማ ነበር አልኩኝና ቆይ ግን የሰፈር ልጆች ሳልኳቸው አዛ ደደ ማስያቸው ላይቸው ነው። እኔም ተሰናብቼ ደህና ዋሉ ብዬ እግረ መንገዴን ፒስ ልበላቸው ብዬ ወደ ሰፈር ልጆች ሄድ ጀመው ዳለ የባንክ ቡክ ይዞ ጌታ ሆይ ሴፍቲኔት ብር መጣ በለኝ አልኩ። ተጠጋውና አፕስ ነው አልኩኝ። ከመሃላቸው አንዱ ስማ፣ አንተ የባንክ ቡክ አለሽ አለኝ። እንዴ፣ ምን ሆኖ? ቸርች ለእናጸልይ ነው። ግራ ገብቱ። እንዴ፣ አቦ ይሄ ምን አይነት ሰገጥ ነው አለኝ። ቴዲ፣ እንዴ አወዛገባችሁኝ እኮ። ስማ፣ እዚህ በቅርቡ ቸርች የከፈተው ሰው ያለ ማለት ነው እና ይሄ አካውንት አካውንት ላይ ምናምን ይጸለይልሃል፣ ብር ይገባለን። እንዴ እሱ ይገርማል። እንደ አባቴ ፕሮፌቲክ ዳንስ የሚባል ነገር አለ፣ እየጨበርኩ ሁሉ ብር ይገባል አለ። አረ አሁን እኮ ያለንን እያዋጣን ነው እንዴ፣ ለምን ዝም ብሎ ይጸልይ ይላል እንዴ? አባቴ ቴክ ኤንድ ጊቭ የሚባል ነገር አለ። ተሰጣለ ይጸልይ ይላል እንዴ? ማለት እሺ፣ ስንት ነው? 5000 አለ፣ 10000 አለ፣ 50000። እንዴ? 5000 የፋዘር የአንድ ወር ደሞ ስንት? እኛ ላንተ ብለን ነው አሉኝ። ኧረ፣ እየሄዳችሁ አልኩኝ። እነሱ አቤት። ኧረ፣ ጌታዊ ወዴት እየሄድን ነው? የኛ ሰፈር ሰው እኮ በጣም የሚገርም ነው። እሱ መጸለይ ትቶ ሰው መጸለይለት ነው የሚኖሩ እኛ ሰፈር ሰው አራይ ወራ ሁላችንም ደሃነ። እኛ ሰፈር መቶ ቸርች የከፈተው ሁሉም ሀብታሙ ነው። የቤተ ክርስቲያን ወራዊ አስረት አይከፍል፣ በወንጌል አያገለግል ብቻ ትጥሳለ፣ ትጠረምሳለ፣ ትደረምሳለ ሲባል ያለውን ይሰጣል። ይህንን እያሰብኩኝ ትልቁ መንገድ ላይ ደረስኩ። ኢሻውን የእጅጉ ቸርች የቱ በዋናው መንገድ ላይ ቢያንስ በመቶ ሜትር ርቀት ሶስት ቸርች ክፍት ነው። ሁሉም ጋር ደግሞ የሚገርመው መዝሙር ተከፍቶ አቦ እንዴት ነው የምለየው? አልኩና ስልኬን አውጥቼ ለስንዱ ጋር ሚስኮል አድርጌ መንገዴን ቀጠልኩት። ደግሞ የእኛ ሰፈር አቧራ ይከብዳል። የኛ ሰፈር ሰው አፈር ብላ አይልህም። እኛ ሰፈር ግባ ነው የሚለው። ደግሞ መንገዱ አያልቅ ለምን ሸንኮራ እየበላው አልሄድም አልኩኝና፣ ሸንኮራ ገዝቼ እየበላው ወደ ታክሲው መሳፈሪያ ታክሲ መሳፈሪያው ጋር ቆሜ ከኋላ የድምፅ ሰማው። አዎ አንተ ፍዘዝ ማይክ በሚያዣ ጊዜ ሸንኮራ ያዛለ። ዞር ስል እንዴ፣ ታሹ እንዴት ነ? ሰለም አሎ ክብሩ ይስፋል። አይ ታሹ አብረን ነበር የምናገለግለው ሚን ምን ያደርጋል መዶሻ የያዘ ሰው ሁሉም ሰው ሚስማር ነው ብሎ ከቤተ ክርስቲያን መሪዎች ጋር ተጣላ ወጣ ሌላ ቦታ ያገለግላል። አይተሹ ደግሞ አምሮባል። ሰው ያው ቅባቱ ነው አለ። ቅባት ዘይኒት ነው ዛላ ሸምቢ አላ እዛ ቸርች ማገልገል ስለ ቅባት ራሱ አታውቁም። ምንም ቢሆን እዚህ ለመድረስ እኮ ቤተ ክርስቲያን ትልቅ አስተዋጽኦ አለ። ቸርች እኔ ምን ነው እስካሁን እዛ ነህ? የት ሄዳለሁ አልኩት። አይ አንተ ባለራይ አይደለህም ማለት ነው ወይ ቺ ባለራይና መስላች የምትለው ቃል ዘንድሮ በዛች ነው። ምን አልከኛ? አይ እዚሁ ና አልኩት። እና በቃ አሁንም ሦስት ወር ስድስት ወር ቅጣት ምናምን እየተባልክ ነው የምትኖረው እንዴ? ያው የሚያጠፋ ይቀጣል፣ ይማራል አልኩት። ሁሌም ቢሆን እኔና ታቹ በቸርች ጉዳይ አንስማማም። ቢሆንም በጣም የምወደው ጓደኛዬ ነው። እና እስካሁን መኪና አልገዛም። አረ ተሹ፣ መኪና ቢኖረኝ እዚህም ምን አስቆም አረጋና። የባጃጅ መንጃ ፈቃድ ላውጣ ነው። እምነት የለህማ ለዛ ነው። መኪና እኮ በእምነት አይመጣም። መኪና የሚመጣው በገንዘብ ነው። ገንዘብ ደግሞ በሥራ ነው፣ በሥራ ነው የሚመጣው። ዋናው እምነት ነው። ምን? ቃል አውጣ፣ ተናገር፣ ትወርሳለህ። ምን እስራኤላውያን በምድረ በዳ የመገበ ጌታ እንዴት ላንተ መኪና አይሰጥም? አረተሹ ወዴት ይሄድከን? ሳትሰራማ አይሆንም እንጂ ካንደ በተቃል ጋር እሰራሉ ይልን የባሳታንተ በፍጹም ተለውጣን ተሽው አልኩት። ከእርሱ ጋር ስንከራከር የሆነ ልጅ ቪትዝ መኪና ይዞ መጣ። በል በቃ ማነ እግረኛው እኔ ሊሄድ ነው ምናምን አለኝ። አስነስተው ሊሄዱ ሲል ግን ውስጤ ቅር አለኝ። የሆነ ነገርማ ተናግሯል አለኝ። ታሹ አልኩት፣ አቤተ ጌታ መኪና ለምን እንዳልሰጣኝ ታውቃለህ? እሺ አለ። አረማ መዴን ወዶታል ማለት ነው። እሱም ቻው ብሎ ሄደ። እኔም ተጋፍሽ ታክሲው መጣና ገባው። በቃ እንደዚህ ሆነን እንቅር። ቆይ ግን እኔ ምለው ከሰላስተ የህገ መንግስቱ በቃ ቸርች ውስጥ ብቻ ይከበር እንዴ? ሁሉም የተነሳ እስከ መገንጠል መብት አለኝና ዓለም አቀፍ ቤተክርስቲያን ይልና፣ ቁጭ ወንድሙን ሳያቀፍ እኮ ነው ዓለምን ሊያቀፍ እንዴ? ዘንድሮ ጥሩ ስራ የሰጠናቸው ለባነር ሰሪዎች ብቻ ነው። አቤት የባነር ብዛት! በተለይኛ ታክሲ የምንሳፈርበት ዋርካው ጋር እንዴ አንድ ነቢይ ሶስት የተለያየ ባነር ላይ ልታይ ትችላለህ። ዘንድሮማ ለእኛ ያስፈራል። አቤት! የፌስቡክ፣ የቲክቶክ ማዳመቂያ ሆነና በተለይ የዩቱብ የሚገርም እኮ ነው። አንዱ መጽሐፍ ቅዱስ በላ ዝምባል ነው አለማወቅ ይሁን ድፍረት፣ ከፈጣሪ ጋር እጣላለሁ አለ። እሱንም ሱንም ተው ነው። እንደውም አንዱ መጣ በአንድ ሳምንት አስወልዳለሁ አለ። ክርስቶስ ራሱ ዘጠኝ ወር ፈጅቶበት ነው የተወለደው። የባሰው ደግሞ መጣ ከመላእክና ከዘፋኝ ጭራሽ ዘፋኙ ይሻለኛል ብሎ ቁጭ አለ። ፓስተር ይሉት ፖለቲከኛ ይሉት ብቻ አናውቅም። ይህ ይህ ሁሉ ግርግር ሶሻል ሚዲያ ላይ ምን ያስፈልጋል ስንል ሰው ጠይቋል አይነ ይላል። ይህንን በውስጤ ሳውጣና ሳወርድ፣ ለካ እኔ ብቻ ነኝ ሂሳብ ያልከፈልኩት። አባዛ ጋር ሂሳብ ሲለኝ ድንግጣልኩኝና ሂሳቤን አውጥቼ ሰጠው። እማይደርስ የለም እና እኔ መውረጃዬ ጋር ደረስኩኝ። ከታክሲ ወረድኩና ትንሽ የእግር መንገድ ነበረች ተጉዤ ወደ አክስቴ ቤት ገባሁ። ጉዷንም አክስቴን አገኘኋት። በነገራችን ላይ ለመወቃቀስ አይደለም ሁላችንም የቆምንበትን ቦታ እንድንመለከት ፈልጌ ነው። እውነት ቃሉ ጋር ነን ወይስ ሌላ ቦታ? ይሄ ጥያቄው ለሁላችን እግዚአብሔር